ነገር የምትፈልጊውን አግኝተሻል። ምን ፈልግሽ? ቆይ ከእኔ ወደ ኋላ መልሰሽ የዛሬ አስራ ሰባት ዓመት በፊት የሆነውን ነገር የሰው ባልቀምተሽ ነው ያገባሽው። ስለዚህ እጅሽን ነው ያገኘሽው። ተቃጠ ይገባሻል። የልጅቱን የሙሽራይቱን ቤተሰብ ቅስማቸውን ሰብረሽ የልጅቱን ህይወት አበለሻሽተሽ የሰው ባልቀምተሽ ነው ያገባሽው። እኔ የሰው ባልቀምቼ ኦኬ፣ ሰው የዘራውን ነው የሚያሄደው። ያልሽው ደግሞ ይሄ በቀዳና በቀጠር በኔ ብቻ አደለም የተጀመረው ሰው ተገናኝቶ መለያየት በእኔ ብቻ አደለም የተጀመረ፣ የኔ እናት። ስለዚህ እኔ ማንንም ህይወት አበላሽቼ ማን የራሴ ህይወት እያለመለምኩኝ አይደለም፣ ከፊቱም ጀምሬ። እናም ደግሞ በኩራት መሰክርልሻለሁ፣ በኩራት አወራልሻለሁ። ለምንድን ነው ሚዲያ ላይ? ምነው አትርሽኝ አልሽሳ? ውዴ አትርሽኝ፣ እኔው ነኝ በቃ። ስለአንቺ በቃ ስለእኔው አውሪ ስለእኔው ሁልጊዜ ደስኩሪልኛል ያልሽሳ፣ ምነው ውዴ ምን ልሆነልሽ? ቆይ ከዚህ በላይ ምን ምን ልሆነልሽ? ተውኩልሽ። ቆይ ምን ምን አድርጊ ነው የምትይኝ? ቆይ የላንቺ ሰው ላንቺ ብሎ ስልክ ይዝጋ፣ ስልክ ይዝጋ፣ ልጆች ማግኛ ስልክ የለ ይዝጋ፣ ላንቺ ብዬ። ምን ነው ምን ነው ምን ነው ሰው እንዴት እንዲ ንዲ ቅንጭላቱ ጦሽላ እንዲ እንዲሁ ሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላሂ ሰላም ነኝ። ጉድ ሳይሰማ ጀንበር አይገባትም ትላለች አያቴና፣ አሳቀችኝ። አሳቀችኝም አሳዘነችኝም። ባይዘወ ማለት ነው። ምንድነው ያሳቀች ነገር? ቆይ ጓደኞቼ፣ አንድ ሰው ንቆ ሲተውት የፈሩኝ የሚመስለው ነገር ግን ደስ ያኔ የፈሩኝ የሚመስላቸው ነገሮች ግን አይገርማችሁም? አይ ዶንት ኬር እኔ ይህን ነገር ማለት ነው ትቼው ነበረ ይለፋይ ብዬ ሁሉን ነገር ትቼው ነበር፣ ባይ ዘ ወይ ማለት ነው። ግን ሰዎቹ ሁሉ ሊተውኝ አልቻሉም። ኦኬ እኔ ቆንጆ ጀግና ብለሽ ጥሪኛ። ታዲያ ጀግና ብለሽ ጥሪኝ ሲቀጥል ሲቀጣጥል ነገር እኔ እንደው ላንቺ ማብራራቱ ትንሽ ከብዳ እውነት ለመናገር ለማናገር እንደዚያ አብራርቼ ለመናገር ትንሽ ከብደኛን ቃሉን በራሱ ማለት ነው ምንድን አብራሪች የምናገረው? እርግጥ እኔ ከአሁን ቀደም ላይ ብላ አውርቻቸዋለሁ። ያው ባሌ ባለበት ኢትዮጵያ እንደሆንኩኝ ይሄን ነገር አንስተን አውርተንበት ርእሱን የዘጋን መስሎ ነበር። ሙሽራይቱን ልጅ ቤተሰቦቿንም እሷንም አንገት አስደፍተሻል እና ባሏን የቀማሹ የመጀመሪያ ኢትዮጵያውያን ባሌ የቀማሽ አንችነሽ የሴቶች መጀመሪያ ነሽ ብላኛለች ማለት ነው። ቲንግ ሰማች። መጀመሪያ አመሰግናለሁ። መጀመሪያ እኔና ባሌ ስንገናኝ ተናግራ በራሴ አንበራሲ ላይ ብላይ፣ እንግዲህ ኢትዮጵያ ታች ገብቶብሽ ሊሆን ይችላል እንጂ ማለት ታቂያለሽ። እሱ ለራሱ ባፎ የተናገረው ነገር ነው። እኔና እነሱ ሲጋቡ የት ነበርኩኝ? እኔ ለራሴ ቀለበታ ስሬ ነበር በሰዓቱ። ስለዚህ እኔና እሱ፣ እኔና እሷ፣ እሷና እሱ ሚስቱንና እሱን የለያያቸው የራሳቸው አለመግባባት ነው እንጂ እኔ አይደለሁም የለያየኋቸው። በነገራችን ላይ ማለት ነው እና የእጅሽ እና ያገኘሽው ተቃጠልሽ ምናምን አይ ዶን ኬር እኔ ምን ብዬ እቃጠላለሁኝ ጉድ ሳይሰማ ይሰማ ጀንበር አይገባ ይሄና ይሄ ከአንቺ ጋር ምን የሚያገናኘው ነገር አለ ምንም የሚያገናኘው ነገር የለም ሲቀጥል ነገር ደግሞ የሰው ባል ነው የቀማሽው ሙሽራይቱን ገና ዕቃው ሳይመለስ ለምትይኝ ይመለስም አይመለስም አይመለከተኝም እና ደግሞ የባል እህት ደግሞ ጓደኛ አይናት እንዲሁም ደግሞ ብላንጅ መብራራት አይጠበቅም። ጓደኛዬ ናት ከዛ በፊት ጓደኛዬ ናት። እኔ እሱን አላውቀውም ሲጀመር፣ አንድ ሀገር ያገር ሆናን አንተዋወቅም፣ እኔና ባሌ ማለት ነው። ስለዚህ የምታውቁ አውቃላችሁ። እና እኔ እሱን የምለያይበት አንድም ነገር የለም። ይሄን ነገር ታፍሪበታለች ሚዲያ ላይ አታቅርቢውም ሚዲያ ላይ ብትሞቺ ይሄን ነገር አታወሪም ስላለች ይሄን ነገር ማወራችሁ ማለት ነው። እኔ ምን ብያፈራለሁኝ ከዛሬ ስንት አመት በፊት የተፋታን ሰው እኔ አፋትቸን ንትን ያልኩት፣ ይጅሽ እና ያገኘሽው ይበልሽ። ይጅሽ እና ያገኘሽው እኔ ሲጀመር ነገር የመፋታታቸው መንስኤ አይደለሁኝም። ሞላህል አዚም ይጅን እንደውም ይስጠኝ። እኔ ሲጀመር የነሱ እንደው ልቅ ዲቅቅ ያለውን ማብራራትም ምንም ሳይገባው ሳይገባበት፣ እኔና ሚስቱን ማነው? እሱና ሚስቱን ያፋታሁት እኔ አይደለሁኝም። በራሳቸው ባለመግባባት ተፋቱ። ሳይግባቡ ነው። በቤተሰብ ነው የታጩት። ፍቅራት ፍቅር ይዟቸው አክንፏቸው ምናምን አይደለም የተጋቡት። ጭራሽም አያውቃትም እኮ በቤተሰብ መጣለት አገባ። ከዛ ለተጣጣሙ የትኛው ፍቅራቸው አሳብዷቸው ነው እኔ በመካከላቸው የገባሁባቸው? እረ ጉድ እንደጉድ እኮ ነው። ታሪክ እኮ ነው ወላሂ እና እኔ ምንም የምሸማቀቅ ሰው አይደለሁኝም። የሰው ባላ አይደለም፣ ባሌ የራሴ ባሌ ነው። ሰው መፋታትና በቤተሰብ ታጨለት አገባ፣ ከዚያ አልተጣጣሙ ተፋቱ። ተፋታ ተፋታ በኋላ ነው እናሱ የተዋወቅ ነው። ስቲል እንኳን እናሱ ሳንዴው በፊት በፊት እርግጠው አግብተው ጫጉላቸው ምናምን ሂጃ አለሁኝ። አሁን እንደ ገጠር ሰው ሂጃ አለሁኝ፣ ጓደኞች ጋ ነው ብቻ። እንዲ አልሄድኩኝም፣ እርግጥም እህቱ ጓደኛ ማለት ነው እህቴ ናት። ስለዚህ ከትምህርት ቤት ስንመለስ ጓደኛሞች በአንድ ላይ ጀልመን ሄደን አይተናቸው ሄደናል። እንደ ማንኛውም ሰው ምን ነው ብቻሽ ብቻ እሳ ምን ነው እንዴ በህዲስ ደግሞ አይመለከትሽም። እኔ የትዳራቸው መፍረሻ መንስኤ አደለሁኝም። አስለቀሰ ሻታን ቤተሰቦቿን በሙሉ አንገዴፍ ፍተሻን የሰርግ የሰርግ የተደገሰበት እቃ ሳይመለስ አንቺ በመካከላቸው ገብተሽ እንደዛ ላይ ተሻን እያለች ነው ያለች ነው የምትገኘውና ላ እኔ በመካከላቸው አልገባሁም። ያልሞተ ሰው ራሱ አለ እሷም ደግሞ መናገር እሷም ምንም የሚተዋወቁት ነገር እኮ አይደሉም። ጋዝ የማይተዋወቅ ሰው ተጋብቶ ትዳር እንዴት ነው የሚይዘው? በነገራችን ላይ ምንም የማይተዋወቅ ሰው ማለት ነው። ቤተሰብ አጨለት አገባ፣ ከዛ በኋላ ባለመግባባት ተፋቱ። ሰው ተፋቱ። ያገባም ወይስ ከእሷ ውጭ ማግባት አይችልም ነበረ? ለምን እንደገና ኋላ ይዛችሁ ይታሄዳላችሁ? ለምን እኔ የማፍርበት ነገር የለኝም በነገራችን ላይ። ሀገር ያወቀው ፀሐይ የሞቀው ባሌ ነው፣ ያውም የልጆች አባት የስንት ዓመት የአስራ ሰባት ዓመት ትዳሬ ነው። ከአስራ ሰባት ዓመት በፊት የሆነው ቢያንስ እንኳ ሶስት ወር አራት ወር አልተቀመጡም። በነገራችን ላይ ወደው ተጋቡ፣ ወደው ተፋቱ። ያኔ እኔም በዛ ሰዓት ደግሞ እሱ ባገባ ሰዓት እኔም ደግሞ ቀለበት ነበረኝ ከሌላ ሰው ጋር ማለት ነው። ስለዚህ የፈጣሪ ስራ ሆነና እኔም እሱን ተውኩት፣ እሱም ሚስቱን ተዋ ተጋባን ግን፣ ይሄ አይደለም ፖይንታችን። ትልቁ ፖይንታችን እኔና እሱ ልንጋባ አይደለም ትዳራችንን ያፈረስ ነው። ያኔ እኔም ከዛ ጋር የተፋረስኩት ይሄኛውም ከዚ ጋር የተፋረሰውን የሱ ላገባ አይደለም። እኔ በሰዓቱ አረብ ሀገር እሄዳለሁ ብዬ ነው ያንኛውን የተወኩት ማለት ነው። እንደ ማወቅ ያለባቸው ነገር፣ እሱም ደግሞ ባለመግባባት ተፋቱ። የፈጣሪ ነገር ሆነ እናገናኘን። በቃ ይሄ ተገናኘን፣ እንደ ማንኛውም ሰው ተዋወቅን። ከትዳር በኋላ ነው ይሄ ሁሉ የሆነው፣ ማለት ነው ከፍቹም በኋላ ነው የሆነው። ግን አላህ ብሎት ደግሞ የማይገርማቸው ነገር ማለት ነው የሁሉ ዋና የነሲብ ነገር ሆኖ እሱ የተፋታለስ እኔም ተፋታሁኝ፣ እንደ አስመሰለብን። እርግጥም ለሚያቅ ሰው ና ለሚያይ ሰው አስመስሎብናል። ሰኔና ሰኞ ሲገናኝ የሚባል ነገር አለ ያገር ሰውና በዛ በዛ ሁኔታ ነው እንጂ እኔ እናሱ አስበንበት እሱም ትዳሩን የፈታው ነገር አይደለም። እኔም ደግሞ አስቤበት የፈታሁን ነገር አይደለም። ማወቅ ያለብሽ ነገር የኔ ቆንጆ ታፍሪበታለሽ። ይህን ሚዲያ ላይ አታወጪውም። እርግጠኛ እስኪ ውዝሚ ማሪ፣ እስኪ ውዝሚ። ለምን ነው ማፍርበት? ለምን ምን ነው እንደዚህ ሲጠርግሽ? እንቁርቱን ይዘሽ ና ያገባሽ ዋልሽ። እሳ ምን ነው የኔ እናት እንዲ ጉድኮ ነው። ምንድን ነው የምትፈልጊው? ቆይ ከኔ እንደው በአላህ ምንድን ነው የምትፈልጊ ከኔ? እንደው እንደው በፈጠረሽ አምላክ ለምን አትይኝም? የኔ እናት እንዲ የተረሳ ነገር፣ የተተወ ነገር፣ ትፍ ብሎ የተተፋ ነገር ወደኋላ ምንመልሽ እኔ ምንም አልተናደርኩኝ። እኔ እናት ነው እንዴ ወንዴ ነው ቆንጆ፣ እንዴት ያል ነገር ነው፣ ጋይስ ነው ሰው። ይሄ ደግሞ ሽንፈት ነው። ምን አገባሽ ቆይ? እንዴ ምን ጥልቅ አደረገሽ ቆይ? ምን ፈልግሽ ቆይ? ከኔ ወደኋላ መልሰሽ የዛሬ አስራ ሰባት ዓመት በፊት የሆነውን ነገር የሰው ባልቀምተሽ ነው ያገባሽው። ስለዚህ እጅሽ ነው ያገኘሽው፣ ተቃጠ ይገባሻል። እኔ ማንንም ባል አልቀማው፣ የኔ እናት ተቀማው ደግሞ እሰይ ደግ አደረኩኝ። ቤተሰቦቻቸውን የልጅቱን፣ የሙሽራይቱን ቤተሰብ ቅስማቸውን ሰብረሽ፣ የልጅቱን ህይወት አበለሻሽተሽ፣ የሰው ባልቀምተሽ ነው ያገባሽው። እኔ የሰው ባልቀምቼ ኦኬ ሰው የዘራውን ነው የሚያሄደው። ያልሽው ደግሞ ይሄ በቀጠና በቀጠር ነው። በኔ ብቻ አደለም የተጀመረው። ሰው ተገናኝቶ መለያየት በእኔ ብቻ አደለም የተጀመረ፣ የኔ ናት። ስለዚህ እኔ ማንንም ህይወት አበላሽቼ የራሴ ህይወት እያለመለምኩኝ አይደለም። ከፊቱም ጀምሬ እናም ደግሞ በኩራት መሰክርልሻለሁ፣ በኩራት አወራ ልሻለሁ። ለምንድን ነው ሚዲያ ላይ? ምነው፣ አትርሽኝ አልሽሳ። ውዴ፣ አትርሽኝ፣ እኔው ነኝ በቃ። ስለ አንቺ በቃ ስለ እኔው አውሪ፣ ስለ እኔው ሁልጊዜ ደስኩሪልኝ አልሽሳ። ምነው ውዴ ምን ልሆነልሽ ቆይ፣ ከዚህ በላይ ምን ምን ልሆነልሽ? ተውኩልሽ። ቆይ ምን ምን አድርጊ ነው የምትይኝ? ቆይ የላንቺ ሰው ላንቺ ብሎ ስልክ ይዝጋ ስልክ ይዝጋ። ልጆች ማግኛ ስልኬን ልዝጋ ላንቺ ብዬ? ምን ነው ሰው እንዴት እንዴ! ቅንጭላቱ ጦሽ ላ እንዴ! ፈጣሪ ትግስቱን ይስጠኝ። በስ እንዴት ያል ነገር ነው ጋይስ፣ እንደው እንዴት ያል ነገር ነው እንደው በማይመለከታት ነገር ጥልቅ፣ በማይመለከታት ነገር እረ እንደው አንቺ ልጅ እንደይዙሽ ይሄድ ተጣሪ ሆይ ትግስቱን ስጠኝ። ወላ ላዚም እንዲ አሁንስ ምን እንድምል ታቃላቸው። ትግስቱን ስጠኝ፣ ክፉ ነገር እንዳልናገር ባክ። ትግስቱን ስጠኝ። እሱ ጋር ተገና ይቻላል። ስልኩን ሽጦ ስልክ የለው ተገና ይቻላል። እኳ ቅድ መልስ ነገር ታመላልስልኛ ላይ እንዲሁ ስራ የለሽም ውዴ። እኔ ጠዋት እንዴት አድርሽ ማታ እንዴቷልሽ። እንዴት ያል ነገር ነው ምን ልሁንልሽ? ቆይ ምን ላድርግልሽ? ከኔ ምንድን ነው የምትፈልጊው ውዴ? እኔ ነኝ እንዳያስረግዝኩሽ? እኔ እናት ያስረግዝሽ ዘውኩ ተቀምጧል፣ ንገሪው። ስለ ሁሉም ነገር፣ ስለ እኔ መጥፎነት እኮ መናገር ያለብሽ ለሱ ነው እንጂ ለእኔ አይደለም። ለእኔ አይደለም፣ ለእኔ ብትነግሪኝ ምንም ፋይዳ የለውም። ግን ለእሱ ንገሪ፣ ሁሉንም፣ ስለ እኔ መጥፎነት፣ ስለ እኔ እጇን ያገኘችው እንኳን፣ እንኳንም እንደዚህ ሆነች። የሰው ባልቀምታና ያገባችው የመጀመሪያ ኢትዮጵያ፣ የመጀመሪያ ሴት ባል የቀማች እሷ ናት ብለሽ ዲስኩሪለት ለሱ ዲስኩር ይለለሱ ለሷም ደግሞ አንገቷን ያስደፋቻት ሙሽራይቱን እንደዚህ ብላት ሙሽራይቱ እንደዚህ አድርጋት ቤተሰቦቿን የተሰራበት እቃ ሳይመለስ እንደዚህ አድርግሽ የሰው ባል አግብተሽ የሰው ባልቀምተሽ መጨረሻሽ እንደዚህ ሆነ። እንዴት ያል ነገር ነው እንዲሁ? እንዴት ያል ነገር ነው እንዲህ? የመጀመሪያ ጊዜ እኔ እንዲሁም ወደኋላ መለሽኝ። እውነት ለመናገር ማለት ነው እና እህቴቱ ራሷ ያልሞተች ሰው ራሷ ትስቅብሻለች፣ እውነት ለመናገር ማለት ነው። በሷ ሰብብ ቤሱን ካገኘሁኝ እሷ ለራሷ ትታዘብሻለች። ሁን ወላሂ ለአዚም አንቺ እኮ የቅርብ ሰው ነሽ፣ በደንብ አጣርተሻን ስለኔ፣ በደንብም አውቀሻን ስለኔ፣ በደንብም ታውቂኛለሽ እኔ ናት ስለዚህ ጠላት ከሩቅ አይመጣም የሚባለው ነገር ነውና፣ ስለዚህ ተይኝ። እኔ እናት የምትፈልጊውን አግኝተሻል። ተይኝ፣ እሱ ጋር ጨርሺ፣ ነገርሽን ሁሉ እሱ ጋር ጨርሺ። ስለገንዘብ ሲስ ሲነሳ እኔ ዘንድ ትመጫለሽ፣ ስለባል ሲነሳ እኔ ዘንድ ትመጫለሽ፣ በግል ህይወቴ እኔ ዘንድ ትመጫለሽ። እሺ ምን ቀረሽ? ቆይ ፈጣሪ ሆይ ድረስ።